የተትረፈረፈ ተፈጥሮ ያልተመነዘረ ጸጋ ቢዘሩበት ሺህ የሚያበቅል መሬት ኢትዮጵያ በብዙ በታደለቻቸው ተቆጥሮ በማያልቅ ሀብት የተከበበች ናት። ሆኖም ግን ይህ ብቻውን ለዘመናት በድህነት ከመማቀቅ ሊያተርፋት አልቻለም። የዘመናት ሀብቷን ለምን ዘነጋችው፣ ገልጣ ሳትጠቀሙስ ለምን አመታትን ተሻገረች የሚለው ግን ጥያቄ ሆኖ ዛሬም ድረስ ዘልቋል። ገና ያልተነኩና በአግባቡ ጥቅም ላይ ያልዋሉ እነዚህ ሀብቶቿ እንኳን ለራሷ አፍሪካንም ጭምር መለወጥ አቅም ያላቸው ናቸው። ሆኖም ግን ለዘመናት ኢኮኖሚውን ተሸክሞ የቆየው የግብርናው ዘርፍ እንኳን ለዓመታት እዚህ ግባ የሚባል ውጤት ያልታየበት ሆኖ መክረሙን መመልከት ይቻላል። ከሌሎች ሀገራት በብዙ ነገሮች ወደኋላ የቀረነበት ምክንያት ቁጭት ይፈጥርብሃል። ምክንያቱም ሀብቱ ኖሮ ወጣት ሰው ኃይሉ ኖሮ ለምን ወደ ኋላ ቀረን? ከእኔ ምን ይጠበቃል? ከማን ምን ይጠበቃል የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ እያብሰለሰለ እያሰበ መሄድ ይጠበቅበታል። ኢትዮጵያ የምትፈልገውን የልማት ምንጭ ሊሆኗት የሚችሉትን ሀብቶቿን ወደ ውጤት መቀየር፣ በአጭር ጊዜ ወደምትፈልገው የእድገት ደረጃ ለመድረስ መንገድ ቢሆኗትም ትኩረት አጥተው መሰንበታቸው ግን ያለፉት የጉስቁልና አመታት በራሳቸው ይመሰክራሉ። ታዲያ ኢትዮጵያ አቅም ሳታጣ ለምን ከዓለም ወደ ኋላ ቀረች? የሚለው ቁጭት አሁን አንቂ ደውል ሆኗል። ትውልዱ እንደ ትውልድ በከፍተኛ ቁጭት እና ፍጥነት ነው መሰራት ያለበት። ምክንያቱም ሀብት ላይ ቁጭ ብለን በጓሯችን ሀብት ላይ ቁጭ ብለን በድህነት እና በችግር የምንማቀቅበት ጊዜ ማብቃት አለበት። አገር ስትበለጽግ ግለሰቦች የኑሮ ሁኔታቸው ይሻሻላል። ማሳያዎች አሉ። ቻይና ከሰላሳ አርባ ዓመት በፊት ድሃ ነበረች። ቻይና ስትሻሻል የቻይናውያን የኑሮ ሁኔታ ተሻሽሏል፣ ከድህነት ወጥተዋል። እና ኢትዮጵያ ካደገች፣ ኢትዮጵያ ከበለጸገች የዜጎቿ የኑሮ ሁኔታ መለወጡ አይቀሬ ነው፣ ግድ ነው። በቁጭት እንደ ሶሳይቲ እንደ ማህበረሰብ ከመንግስት ጋራ በጋራ ሆኖ መስራት ያስፈልጋል። ሀገር ስማቸውን እንጂ ኃይላቸውን እሳት ላይ የሰነበተቻቸው ለቁጥር የላቁ የቱሪዝምና ማዕድን ሀብቶቿንም አሁን ወደ ውበት ወደ ጉልበት መቀየር ጀምራለች። ባክነው የከረሙ አቅሞች አሁን ላይ አቧራ እያራገፉ መገለጥ ጀምረዋል። እንደ ሶማሌና አፋር ያሉ መሬቶችም ፍሬ መስጠት ጀምረዋል ከሀገር ውስጥ አልፈውም የዓለምን ገበያ ሲመግቡም ተስተውለዋል። ከዚህ ቀደም ግብርና በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት አስር ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3፣ 4፣ 5 አመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪ በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማ ተሳደገን ሀብት ካገኘን በኋላ አርሶ አድሮ የሚጠቀምበትን መንገድ ካመቻቸን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 ወደ ሀገር ያዞረ ስራ ነገን ሳይጠብቅ ከፍታን ዛሬ ላይ እንደሚያረጋግጥ በትክክልም መታየት መጀመሩም ተገልጿል። ክቡራን ተመልካቾቻችን አዲስ ቀን የሀገር ጉዳያችን እንደቀጠለ ነው። ኢትዮጵያ ብዝኀ ኢኮኖሚ ላይ ትኩረትን በማድረግ እንግዲህ የመልማት አቅሟን ወደ ተሻለ ደረጃ ለማድረስ ብርቱ ስራዎችን እየሰራች ነው ያለችው። በዚህ ረገድ ያሉ አሃዛዊ መረጃዎች እንደምን ያሉ ናቸው የሚለውን ካፍታ በኋላ መስከረም ቸርነት እንዲሁ እዚህ ስቱዲዮችን ተገኝታለች የምታስመለክተን ይሆናል። እንዲሁም እንግዳ ጋብዘናል። እንግዳችን ሰባ አምስተኛ ዓመቱን እያከበረ ባለው በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማዕከል መምህርና ተመራማሪ ናቸው። ፕሮፌሰር መሳይ ሙሉጌታ በማለዳ እዚህ ስለመጡልን እጅግ አድርገን እናመሰግናለን። እኔ ፕሮፌሰርን፣ አመሰግናለን ወደ ጥያቄዎቻችን ከማለፋችን በፊት አንድ መረጃ እንከታተላለን። ኢትዮጵያ እንግዲህ ለመልማት ያላትን የተፈጥሮ ሀብትና የሕዝብ ቁጥር አስቻይ ስለመሆኑ ይታወቃል። የሀገሪቱ ዋነኛ የኢኮኖሚ ምንጭ ግብርና እንኳን ቢሆን የመልማት መሬት የሚችለው ከ20 እስከ 25 በመቶ እንደሆነ ነው የሚታወቀው። በኢንዱስትሪው ዘርፍን በተመሳሳይ ካላት የታዳሽ ኃይል አቅምና ና የሰው ኃይል አንጻር ኢንዱስትሪው ለሀገሪቱ ያለው አበርክቶ አነስተኛ ስለመሆኑ በተደጋጋሚ ይነሳል። ሀገሪቱ ብዝኀ ኢኮኖሚ ላይ ትኩረት በማድረግ እየሰራች ያለው ስራ በተለይም ደግሞ አሃዛዊ የሆኑት መረጃዎች ምን ያመላክቱናል የሚለውን ደግሞ መስከረም ቸርነት ታቀርብልናለች። መስከረም ጤና ይስጥልኝ። እንደምን አድራችኋል? ታድረሻል። እስኪ ሀዛዊ መረጃዎችን አጋሪ። መልካም። መጀመሪያ ጥቅልን እናንሳና ኢትዮጵያ ምን ያህል የመልማት አቅም አላት የሚለውን እንግዲህ ሀገራት ሊያድጉበት ወይም የመልማት አቅም አላቸው ብለን ልናነሳው ከምንችላቸው ነገሮች አንደኛው ያላቸው የተፈጥሮ ሀብት ምን ያህል ነው ያላቸው የህዝብ ቁጥር የሰው ኃይል አጠቃላይ የወጣት ቁጥር የመሳሰሉትን ኢትዮጵያ ስንመለከት እንግዲህ እንደሚታወቀው ካላት የህዝብ ቁጥር አኳያ እንዲሁም ደግሞ በተደጋጋሚ ኢትዮጵያ በተለያዩ መ መስኮቻላት የተፈጥሮ ሀብት በርካታ መሆኑ ይጠቀሳል። ከዚህ አኳያ ሀገሪቱ ለመልማት የሚያስችሉ ብዙ አቅም እንዳላት አመላካች ናቸው ማለት ነው። ነገር ግን ኢትዮጵያ እንደሚታወቀው ባለፉት ዓመታት እንግዲህ ግብርና ላይ ብቻ ትኩረት ያደረገ ወይም ደግሞ ግብርናው ብቻ ነበረ አደለ፣ ለኢኮኖሚ የጀርባ አጥንት ሆኖ ሲያገለግል የነበረው አጠቃላይ ጂዲፒ ላይ የግብርናው መጠን ነበረ ከፍ የሚለው። ነገር ግን ደግሞ ባለፉት ዓመታት ይህ ብቻ አዋጭ አይደለም። አሁን ካለን የሰው ቁጥር አኳያ ለመልማት ያለን ምቹ እድልን ለመጠቀም ትኩረት በማድረግ እንግዲህ በተወሰነ የወሰደው ሀገር በቀል ኢኮኖሚ ማሻሻያ ላይ እንግዲህ እንደ ሪፎርም ተወስዶ ሲደረጉ የነበሩት ወይም ተዘንግተው ብለን የምንላቸው ዘርፎችን እንግዲህ ትኩረት ተደርጎባቸዋል ማለት ነው። ከነዚህም መካከል አንደኛው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና እንዲሁም ደግሞ አይሲቲ ወይም ዲጂታል ኢኮኖሚ ላይ ትኩረት በማድረግ እንግዲህ ኢትዮጵያ ያሏትን ሀብቶች መጠቀም እንድትችል እንግዲህ እነዚህ ላይ ትኩረት ተደርጎ መስራት እንደሚያስችል ያሉንን አቅሞች መጠቀም እንድንችል ያስችላሉ ተብለው የተነጠሉ አምስት ምሰሶዎች፣ የኢኮኖሚ ምሰሶዎች ተወስደው እንግዲህ ትኩረት ተሰጥቶ ባቸው የመስራት ሲሰራ ነበረ። በቅርቡ ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ንግግር በተለይ በእነዚህ አምስት ዘርፎች ላይ ትኩረት ተደርጎ መሰራት መቻሉ ውጤት እያስመዘገበ እንዳለም ነው የገለጹት። የእሳቸውን ንግግር ደግሞ ተከታትለን ተመልሰን እንገናኝ። ከግብርና ምር ራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ ቴክኖሎጂ አምስተኛው ሴክተር ሆኖ ሌሎች ሴክተሮች ሳይዘነጉ፣ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝኀ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ የታክሎበት ብዝኀ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ቀደም ሲል እንግዲህ እየተመለከት ነው እንደነበረው ኢትዮጵያ ብዝኀ ኢኮኖሚ ዘርፍ መጠቀም መቻሏ በተለይ አንዱ ለአንደኛው ተመጋጋቢ ከመሆናቸው አኳያ ተያይዞ የምንፈልገውን እድገት ለማስመዝገብ ምን ያህል ወሳኝ እንደሆነ ሲያነሱት ነበር። አሁን ደግሞ ጥቂት መረጃዎችን እያንዳንዱ ዘርፍ ምን ያህል አቅም አለ የሚለውን እንመልከት። ቀዳሚ የምናደርገው ግብርናውን ነው። ግብርና እንግዲህ መታረስ ከሚችለው 74 ሚሊዮን ሄክታር መሬት ላይ እንግዲህ ኢትዮጵያ ምቹ የሆነ መሬት አላት። ለመታረስ ምቹ ነው ብለን የምንለው 74 ሚሊዮን ሄክታር የሚሆን መሬት አላት። ነገር ግን እስካሁን ባለው ሂደት ጥቅም ላይ የዋለው እንግዲህ ከ20 እስከ 25 በመቶ ብቻ የሚሆነው ነው ማለት ነው። በመስኖ መልማት ደግሞ የምንችለውን ብናነሳ 2.7 ሚሊዮን ሄክታር መሬት በመስኖ መልማት ይቻላል። ነገር ግን ደግሞ አሁን ላይ እስካሁን ባለው ሂደት ውስጥ እንግዲህ ወደፊት አስር ዓመት እንኳን መጠቃት ብንችል አንድ ሚሊዮን ሄክታር መታረስ የሚችል በመስኖ መስራት እንደምንችል የሚያሳይ ነው ማለት ነው። እንደሚታወቀው እንግዲህ ትኩረት ተሰርቶ ግብርናው ላይ መሰራት መቻሉ አንደኛው ከፍተኛ ውጤት ሲመዘገብባቸው የነበረው አንደኛው በመስኖ ስራዎች ላይ ስንዴ ነው አይደለ? ስንዴ እንግዲህ ከሀገር ውስጥ የራሳችንን ፍጆታ ከመቻል አልፎ ደግሞ ለውጭ ማቅረብ የተቻለበት እንደሆነ ይታወቃል። ግብርናው እንግዲህ እርሻውን ብቻ አይደለም፣ በአጠቃላይ ደግሞ የኢትዮጵያ በቁም እንስሳት ሀብት ራሱን የቻለ ከፍተኛ አቅም ያላት ሀገር ናት። ይህንን አንድ ላይ አስተሳስሮ መሄድ ከተቻለ ደግሞ የምንፈልገውን ለውጥ ማምጣት የምንችልበት ነው። በተለይ በቁም እንስሳት ያለንን ሀብት ጠቅሞ አሁን ቀደም ሲል በሌማት ትሩፋትም መሰል ሌሎች ስራዎች ላይ ትኩረት ተሰጥቶ እየተሰራ ነው የሚገኘው። እነዚህ ደግሞ በደንብ ሙሉ አቅምን አ ማጦ መጠቀም ከተቻለ እንግዲህ የሚፈለገው ለውጥ ማምጣት እንደሚያስችል ግብርናውን ብቻ ማየት እንችላለን። ቀጣይ አድርገን ደግሞ የኢንዱስትሪውን እንመልከት። ኢንዱስትሪም ሌላኛው እንግዲህ አቅም አለን ብለን ልንል የምንችለው አንደኛው ወይም ደግሞ ጉዳይ ከመሆኑ አኳያ የኢኮኖሚ ምሰሶ ከመሆኑ አኳያ ማለት ነው። ኢንዱስትሪ ዘርፍን ስንመለከት እንግዲህ እስካሁን ባለው በኢትዮጵያ አስር በመቶ ብቻ የሚሆነው ለኢንዱስትሪ ኃይል ውሏል ማለት ነው። ይህ የሚሆነው ኢትዮጵያ እንደሚታወቀው በታዳሽ ኃይል ታላቁ ሕዳሴ ግድብ አሁን የተመረቀውን ጨምሮ አጠቃላይ አርባ አምስት ሺህ ሜጋዋት የማመንጨት አቅም አላት። ነገር ግን እስካሁን ባለው ሂደት ማለት የምንችለው ኢንዱስትሪው አስር በመቶ ያህሉን የሚሆነውን እንኳን መጠቀም አልቻልንም ማለት ነው። ካለን የሰው ኃይል አኳያ ወይም ደግሞ የሰራተኛ አቅም እንዲሁም ደግሞ ግብርናው በራሱ ግባት የሚሆናቸው በርካታ ፕሮሰስ መደረግ የሚችሉ ምርቶች ከመኖራቸው አኳያ በኢንዱስትሪ ላይ ደግሞ መስራት የሚያስችል አቅም አለ አለን ማለት ነው። ለሀገሪቱ እንግዲህ ኢንዱስትሪውም ራሱን የቻለ ትልቅ አስተዋጽኦ የሚያደርግና በተለይ ኢንዱስትሪዎቹን አጠቃላይ ከግማሽ በላይ የሚሆኑ የሀገሪቱን የኢንዱስትሪ አቅርቦትንም ጭምር ታዳሽ ኃይል ጭምር መሸፈን የሚያስችል ነው ማለት ነው። ኢትዮጵያ የታላቁ ህዳሴ ግድብንም ካስመረቀች በኋላ ለቀደም ሲልም ለጎረቤት ሀገራት ሀይልም ትሸጣለች። ይህም ራሱን ችሎ ትልቅ ለሀገሪቱ አቅም የሚሆን የውጭ ምንዛሬ እንድታገኝበት የሚያስችል አቅም ነው ማለት ነው። ቀጣይ አንደኛው አቅም ነው። እንደ ታዳሽ ኃይል ልንጠቀም የምንችለው የፀሐይ ኃይልንም በስፋት ለመጠቀም የሚያስችል የአየር ሁኔታ ነው ያለን። እና ብዙ አማራጮች አሉ። በኢንዱስትሪው ዘርፍ እውነት ነው ብሩክ፣ አንተ እንደጠቀስከው ነው። በተለይ ደግሞ እንግዲህ ታዳሽ ኃይል ላይ ኢትዮጵያ ትኩረት ስታደርግ አንደኛው የአየር ንብረትም ነው አይደለ? በተለይ ንጹሕ አየርን ከማቅረብ ወይም ደግሞ ንጹሕ አየርን እንግዲህ ከፕሮሞት ከማድረግ አኳያ ለኢኮኖሚዋ ተጠቃሚ ማድረግ የምትፈልገው ታዳሽ ኃይል ነው። ኢትዮጵያም ይሄኛው ትልቅ አስተዋጽኦ ያለው ነው ብለን ማንሳት እንችላለን። ሌላኛው ቱሪዝምን እናንሳ። ቱሪዝም እንደሚታወቀው ሁሌም ኢትዮጵያ ውስጥ የምናነሳው ነገር የቱሪዝም ሀብታችን ከፍተኛ ነው ማለት እንችላለን። በዓለም አቀፍ ደረጃ የተመዘገቡልንን እንኳን ስናይ አስራ ስምንት የሚዳሰሱና የማይዳሰሱ በዩኔስኮ የተመዘገቡ ቅርሶች አሉን። ኢትዮጵያ ውስጥ የተለያዩ አማራጮች አሉ ብለን ልንል እንችላለን። የተለያዩ ቦታዎች ቱሪስቶች መጥተው ሊጎበኟቸው ሊያቸው፣ ነገር ግን ተዘንግቶ የነበረ ዘርፍ ነው ማለት ይቻላል። ይህም በመሆኑ እንግዲህ እስካሁን ባለው አምስት በመቶ የሀገሪቱን ጂዲፒ እንኳን በማይሸፍን መልኩ የቱሪዝሙ ሲያበረክት የነበረው፣ ከቅርብ ዓመታት ወዲህ ግን ቱሪዝሙ በተለይ ደግሞ የማልማት የቱሪዝም መዳረሻ ስፍራዎችን የማልማት ስራዎች ሲሰሩ ነበር። እነዚህ መሰራት በመቻል። ደግሞ መጠነኛ ለውጦች እያመጡ እንደሚገኙ ይታያል ማለት ነው። ነገር ግን ኢትዮጵያ ካሏት የቱሪዝም መዳረሻ ስፍራዎች አንጻር፣ ካላት ሀብት አንጻር ይህ ዘርፍ በሚፈለገው ልክ ቢሰራበት ደግሞ እንግዲህ አጠቃላይ በአመት ከ10 ቢሊዮን ዶላር በላይ ገቢ ማግኘት የሚያስችል አቅም አለን ማለት ነው። ቱሪዝም እንግዲህ ሲሰንሰለቱ ሰፊ ነው የሚፈጥረው የስራ እድል ከፍተኛ እንደሆነ ይታወቃል። ስለዚህ አገሪቷ ያላት አቅም ከፍ ያለ መሆኑን ገልጻለን። ሌሎቹ ልናንሳ ቀጣይ ልንመለከተው የምንችለው ደግሞ እንዲህ ማዕድንን ነው። ማዕድን አሁን ለረጅም ጊዜ ኢትዮጵያ የተዘነጋ ዘርፍ ብለን ከምንላቸው ነው። በርካታ ማዕድናቶች እንዳሏት ኢትዮጵያ ይታወቃል። ከ10 እስከ 15 በመቶ ብቻ የሚሆኑ በኢትዮጵያ እንግዲህ ካሏት ማዕድናት መካከል የወጡ ወይም የሚታወቁት እነዛ ናቸው። ነገር ግን ደግሞ ከ30 በላይ የሚሆኑ በዓለም አቀፍ ገበያ ውድ የሆኑና ተፈላጊ የሆኑ ኢትዮጵያ አሁንም ለይታ ያልጨረሰቻቸው ማዕድናት አሏት ማለት ነው። ማዕድን ራሱን ችሎ ለተለያዩ ነገሮች ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በንግግራቸው ሲገልጹት እንደነበረው ለኢንዱስትሪውም ግብዓት የሚሆን ከመሆኑ አኳያ እንግዲህ በተለይ ሊሰራበት የሚገባ እንደሆነ ይታወቃል። በዘንድሮ ግን ትኩረት ተደርጎ በመሰራቱ ባሳለፍነው ዓመት በወርቅ ብቻ በ2017 የተገኘው 35 ሚሊዮን ዶላር በኦፓል እንዲሁም 2 ሚሊዮን ዶላር በዓመት መገኘት ተችሏል ማለት ነው። የመጨረሻውን እንግዲህ ዲጂታል ኢኮኖሚ አይሲቲን እንመልከተው። አጠቃላይ እንግዲህ ለጥቅል ሀገራዊ ምርት ጂዲፒ ያለው ድርሻ አሁንም አነስተኛ ነው፣ ዝቅተኛ ነው። ሁለት በመቶ ብቻ ይሸፍናል ማለት እንችላለን በመቶ የሀገሪቱን ጥቅል ገቢ ድርሻ እንዲኖረው የሚያስችል አቅም ግን አለን። አይሲቲ ላይ ትኩረት ተደርጎ መሰራት ከቻለ፣ የኢንተርኔት ተደራሽነት መሰል ስራዎችን መስራት ከተቻለ፣ አንደኛ የዲጂታል ኢኮኖሚው ሙሉ ጥቅል የሀገሪቱን ኢኮኖሚ የሚደግፍ ከመሆኑ አኳያ ዘርፉ ላይ ትኩረት አድርገን መስራት ከቻልን ከፍተኛ አቅም እንዳለና እነዚህ አምስት የኢኮኖሚ ምሰሶዎች ደግሞ የሀገሪቱን መጻዒ ዕድል በእጅጉ ሊያቀኑ የሚችሉ መሆናቸው ተለይቶ እየተሰራባቸው ናቸው ማለት ነው። መስኪ እናመሰግናለን። አዎ በርከት ያሉ መረጃዎችን እያነሳች ነበረ፣ መስከረም። እንግዲህ ወደ ፕሮፌሰር እንመለስ። ፕሮፌሰር መሳይ ሙልጌታ ቀደም ሲል ብሩክ እንዳነሳው ሰባ አምስተኛ ዓመቱን እያከበረ ከሚገኘው ከአንጋፋው ከአዲስ አበባ ዩኒቨርሲቲ የምግብ ዋስትናና ማዕከል መምህርና ተመራማሪ ናቸው። ደመጀመሪያው ጥያቄያችን ማለፍ እንችላለን። እንግዲህ ቀደም ሲል ባልደረባችን መስከረም ችርነስታ ቀርበው በነበረው አህዛዊ መረጃዎች ላይ ኢትዮጵያ 74 ሚሊዮን ሄክታር መታረስ የሚችል መሬት እንዳላት አጠቃላይ ፖቴንሻሉ ይሄን ያክል እንደሆነ እያነሳች ነበርና በአንጻሩ ደግሞ ኢትዮጵያ ብዙ ጊዜ በድህነት በእርዳታ፣ በእንደዚህ አይነት ጉዳዮች ስሟ ሲጠቀስ ኖሯል ለብዙ ጊዜያት ያክል። አሁን ያንን ለመለወጥ እየተሰሩ ያሉ ስራዎች ቢኖሩም እንግዲህ በርካታ የተፈጥሮ ሀብቶች አሉን ስንል አንደኛው ያለን መሬቱ ነው፣ ውሃውም ጭምር ነው እና ኢትዮጵያ ከድህነት ለመውጣት የሚያስችሏትን የተፈጥሮ ሀብቶች መጠቀም ምን ያክል አሁን ካለችበት ችግር ሊያስፈነጥራት ይችላል? ያላትን አቅም ምን ያክል መጠቀም ይገባል? በዚህ ረገድ አ በጣም አመሰግናለሁ ስለጋበዛችሁኝ። እንግዲህ ቅድም እንደተነሳው ትልቁ ያለን ሀብት የመሬት ሀብት ነው። እንደምታውቀው ኢትዮጵያ በጣም ትልቅ ከሚባሉ ሀገሮች ውስጥ ነው የምንመደበው። በስፋት ከአንድ ነጥብ አንድ ሚሊየን ኪሎ ሜትር ስኩዌር በላይ ነው መሬት ያለ። ነው ከዛ ውስጥ ከግማሽ በላዩ ለመታረስ የሚችል ነው መታረስ የሚችል ነው። እንግዲህ እስከ ቅርብ ጊዜ ድረስ የነበረው እርሻ ሲካሄድ የነበረው ወይ ደጋው ላይ ወይ ደግሞ ወይና ደጋው አካባቢ ነበረ፣ ትኩረት አድርገን ስንሰራ የነበረው። አሁን አሁን ግን በቅርብ ጊዜ በተለይም ላለፉት አምስት ስድስት ዓመታት አካባቢ ወደ ቆላውም አካባቢ እየተወረደ ከስንዴ ጋር የተገናኘ የመስኖ እርሻ እያካሄድን ነው ያለ ነውና ይሄ ከግማሽ ፐርሰንት በላይ ከግማሽ በላይ የሆነው ዊች ሚንስ ከ1.1 ሚሊዮን ኪሎሜትር ስኩዌር ውስጥ ግማሽ በላይ የሚሆነው የሚታረሰው የመሬት ሀብታችንን ደጋውንም፣ ወይና ደጋውንም ቆላውንም በአግባቡ ከተጠቀምንበት የምግብ ዋስትናችንን በአግባቡ ለማረጋገጥም እንችላለን። የሀገር ውስጥ ያለውን የምግብ ዋስትና ከማረጋገጥም አልፎ ተርፎ ደግሞ ለሌሎች ሀገሮችም በኤክስፖርት ምርት ልንተርፍ የምንችልበት አግባብ ነው ያለው። የመሬት ሀብት ብቻም ሳይሆን እንግዲህ እንደምታውቀው ኢትዮጵያ በእጽዋት ሀብት፣ በውሃ ሀብት፣ በእንስሳት ሀብትና በሰው ሀብትም ትልቅ ደረጃ ያለች አገር ናት። በአግባቡ ካለመጠቀማችን የተነሳ ነው እንጂ ለምሳሌ የእጽዋትን ሀብት የተመለከትን እንደሆነ ወደ ሰባት ሺህ የሚጠጉ ስፒሺስ ወይ ደግሞ የእጽዋት አይነቶች በኢትዮጵያችን እንዳሉ ይገመታል። አንዳንድ ሊትሬቸሮች እንደሚያሳዩት እነዚህ ወደ ሰባት ሺህ የሚገመቱት የእጽዋት ሀብቶች ለተለያዩ ነገር ለምግብነት፣ ለመድኃኒትነትና ለሌሎችም የኢኮኖሚ ተግባራት ልንጠቀምባቸው እንችላለን። የውሃ ሀብትም እንግዲህ እንደሚባለው አሁን አሁን እየቀነሰ የመጣ ቢሆንም ኢትዮጵያ የምስራቅ አፍሪካ የውሃ ማማ እየተባለች ነው ስትጠራ የነበረውና ቀላል የሚባል የውሃ ሀብትም አለን። እርግጥ ቅድም እንዳነሳሁት አሁን ከዚህ ከክላይሜት ቼንጅም ጋር በተነሳ አንዳንድ አካባቢዎች የውሃ ሀብታችን እየቀነሰ እንደመጣ ይታወቃል። ግን ያም ሆኖ ትልቅ የውሃ ሀብት እንዳለን ነው የሚገመተው። የውሃ ሀብት ብቻም ሳይሆን ቅድም እንዳነሳሁት የእንስሳት ሀብትንም በተመለከተ ኢትዮጵያ ቀላል የሚባል የእንስሳት ሀብት ነው ያላት። በየትኛውም የዓለማችን ክፍል ቀላልማ ይባል የእንስሳት ሀብት አላት ቀላል የማይባ ወይንም በቁጥር ከፍተኛ የሆነ ለማለት ያክል ነው በብዙ ሺዎች የሚቆጥሩ የሚቆጠሩ የእንስሳት ዝርያዎች ከትንሽ እስከ ትልቅ በኢትዮጵያችን ውስጥ አሉ እነዚህንም ለምግብነት ለእርሻም ለተለያዩ ለመድኃኒትነትም ለሌላም ነገር ልንጠቀምባቸው የምንችል የእንስሳት ሀብት በኢትዮጵያችን አሉ ቅድምም እንደተነሳው ሌላው የማዕድን ሀብት የቱሪዝም ሀብት በእውነቱ ከሆነ በአግባቡ ካለመጠቀማችን የተነሳ ነው እስካሁንም ስንቸግር የነበረው እንጂ ትልቅ ሀብት አለን፣ እዛም አካባቢ ላይ። ከዚህ በተጨማሪ እንግዲህ ዋናው ሀብታችን ደግሞ የሰው ሀብት ነው። የሰው ሀብትም ከሀብት እንደ አንዱ ነው የምንቆጥረው፣ እንደውም እንደ ዋነኛው። በቅርብ ጊዜ የወጣ አንድ መረጃ እንደሚያሳየው ኢትዮጵያ 135 ሚሊዮን ሕዝብ ያላት አገር ናት። በህዝብ ብዛትም ከትልልቆቹ የዓለማችን ሀገሮች ውስጥ የምትመደብ ነች። ከዚህ ውስጥ በስራ በጣም አክቲቭ የሆነው እድሜው ከ15 እስከ 65 አካባቢ ያለው የኢትዮጵያ ህዝብ በፐርሰንት ሲሰላ 54-55 ፐርሰንት አካባቢ ነው። ትልቅ ህዝብ ነው ያለው። እንግዲህ ከ135ቱ ውስጥ ወደ 70 ሚሊዮኑ አካባቢ ለስራ በጣም አክቲቭ የሆነ ህዝብ ነው ያለን እና ይህንን ሁሉ እንግዲህ የመሬት ሀብት፣ የእጽዋት ሀብት፣ የውሃ ሀብት፣ የእንስሳት ሀብት፣ የሰው ሀብት ይህንን ሁሉ ደማምረን በአግባቡ ከተጠቀምንበት ኢትዮጵያን ከድህነት ለማውጣት ብቻም ሳይሆን ለሌሎችም ሀገሮች ለሌሎችም አካባቢ ሀገሮች በተለይም ለአፍሪካ ሀገሮችና በቅርብ ርቀት ላይ ላሉ እንደ ሚድል ኢስት ውስጥ ላሉ ሀገሮችም ልንተርፍ የምንችል እንደሆነ ነው የሚያሳየን ማለት ነው። መልካም ፕሮፌሰር ቀደም ብለው እርስዎ እያነሱት ነበረ ያለንን ሀብት ከሰው ሀብት ጀምሮ ያሉን የተፈጥሮ ጸጋዎች፣ በርካታ እንደሆኑ እያነሱልን ነበረ። በተደጋጋሚም የሚገለጽ ነገር ነው። ከቅርብ ጊዜ ወዲህ ግን ኢትዮጵያ ያላትን አቅሞች በመለየት እየተጠቀመች ያለች ሀገር ናት። አሁን እየተነጋገርን ያለነው ያለንን አቅም በሙሉ አቅም አሟጠን በመጠቀም የሚፈለገው የእድገት ደረጃ ላይ እንዴት መድረስ አለብን የሚለው ላይ ነው እየተነጋገርን ያለነውና እንዲያው ከኢትዮጵያ ያነሰ የተፈጥሮ ሀብትም የሰው ሀብት የምትምኖሯቸው ያደጉ ሀገራት አሉና ከእነሱ ምን ልንማር እንችላለን እኛ? አዎ እርግጥ ነው እንደ ተነሳው በተፈጥሮ ሀብት እጅግ በጣም ከኛ ያነሱ ለምሳሌ እንደ ጃፓን አሉ፣ እንደ ደቡብ ኮሪያ አሉ፣ እንደ እስራኤል እንደ ሲንጋፖር ያሉና ሌሎችም በርካታ ሀገሮችን ልንጠራ እንችላለን። በተፈጥሮ ሀብት ከኛ እጅግ በጣም ያነሱ ናቸው። በቆዳ ስፋትም እጅግ በጣም ከኛ ያነሱ ናቸው። ለምሳሌ ጃፓንን ብቻ አይወሰን እንደሆነ ከኢትዮጵያ ሶስት ጊዜ ነው የምታንስ። ሶስት ጊዜ እጥፍ ከኢትዮጵያ የምታንስ ሀገር ነች። ሳውዝ ኮሪያን የወሰነ እንደሆነ ከኢትዮጵያ አስር ጊዜ ነው ከኢትዮጵያ የምታንሰው። እስራኤልን፣ ሲንጋፖርም ሌሎችን በጣም በስፋትም በሀብትም በተፈጥሮ ሀብትም ዝቅተኛ ደረጃ ላይ ያሉ አገሮች አሉ። ግን እንግዲህ እንደምታውቁት እነ ጃፓን፣ ሳውዝ ኮሪያ፣ እስራኤልም ይሁን ሌሎች ቅድም የጠቀስኳቸው በኢኮኖሚ እድገታቸው እጅግ በጣም ከፍተኛ ደረጃ የደረሱ ናቸው። እነዚህ ሀገሮች ምንድን ነው ያደረጉት? በዋናነት የሰው ሀብታቸውን ነው ያለሙት። በትምህርት ላይ ነው ትኩረት ያደረጉት። በቴክኖሎጂ ላይ ነው ትኩረት ያደረጉትና የሰው ሀብታቸውን በከፍተኛ ሁኔታ ነው ያለሙት። ከዛ ይሄ የለማው የሰው ሀብት ደግሞ የተፈጥሮ ሀብቱን እንዲያለማ ነው ያደረጉትና ከነዚህ ሀገሮች ቅድም ከጠቀስኳቸው ሀገሮች ልንማር የሚገባው ነገር የሰው ሀብት ማልማት ላይ ከፍተኛ ትኩረት ልናደረግ ይገባል። የለማው የሰው ሀብት ደግሞ የተፈጥሮ ሀብቱን ያለማንና በዚህ ላይ ከፍተኛ ትኩረት ልናደረግ ይገባል የሚል ነው። እንግዲህ ይሄ ከትምህርት ስርዓት ጋር ነው የሚያያዘውና እርግጠውን አንዳንድ መሻሻሎች አሉ። ወደ ዩኒቨርሲቲ የሚመጡ ልጆች የተሻሉ የሆኑ ነው እያየን ያለነውና ለወደፊቱም እዚያ አካባቢ ላይ ከፍተኛ ትኩረት ሊደረግ ይገባል። የሰው ሀብትን በቴክኖሎጂ ቅድም እንደተባለው በአይሲቲ በዲጂታል ቴክኖሎጂ እና በሌሎችም ቴክኖሎጂ አካባቢዎች ላይ በደንብ ማልማት በአግባቡ ማልማት ያለብን ይመስለኛል። ቅድም እንዳነሳውት የለማው የሰው ሀብት ተመልሶ ሂዶ ቅድም የጠቃቀስኳቸውን የተፈጥሮ ሀብቶችን አልምቶ ኢትዮጵያን ከድህነት ማውጣት የሚችል ኃይል ነው የሚሆነው እና እዛ አካባቢ ላይ በስፋትና በትኩረት ልንሰራበት የሚገባ ነው ብዬ ነው ማምነው። ማለት ፕሮፌሰር እዚህ ጋር አያይዘው እንዲመልሱልኝ ኢትዮጵያ፣ ይሄ ከሌሎች ሀገራት የምንወስዳቸውን ተሞክሮች ስናመጣቸው በምን አይነት መንገድ መጠቀም አለብን? የራሳችን የሆኑ ሀገር በቀል የሆኑ በርካታ እውቀቶች አሉን። ቀደም ብሎ የትምህርት ስርዓቱን እያነሱ ነበር ና ከዛ ጋር እንዴት አድርገን ነው ማዋሀድ ያለብን? ለሀገር ያለንን የሀገር በቀል እውቀቶች ለሀገር እድገት እንዴት አድርገን መጠቀም እንችላለን? አው ጥሩ ጥያቄ ነው። ማድረግ ያለብን ከአካባቢው ባህል ከአካባቢው ሁኔታ ከህዝቡ ዋናው አኗኗር ዘይቤ ጋር በደንብ ኮንቴክስቹዋላይዝድ መሆን አለበት፣ መዋሄድ አለበት። ሌላ ሀገር ላይ የሰራው ቴክኖሎጂ ኢትዮጵያ ላይ ላይ ሰራ ይችላል። ሌላው ላይ ሌላ ሀገር ላይ ወይ ጃፓን ወይ ኮሪያ ቅድም ያነሳዋቸው ሀገሮች ላይ የሰራው አሰራር ኢትዮጵያ ውስጥ ላይሰራ ይችል ይሆናልና በደንብ ተጠንቶ ኮንቴክስቹዋላይዝድ መሆን አለበት። ከህዝቡ አኗኗር፣ ከህዝቡ አካባቢ፣ ከኢትዮጵያ የተፈጥሮ ሀብትና ሌሎች ሌሎችም ጉዳዮችን ማዕከል ባደረገ አግባብ ኮንቴክስቹዋላይዝድ መሆን አለበት፣ ከሀገሩ ጉዳይ ጋር መዋሄድ አለበት። ይሄ ከሌላ ሀገር እየቀዳን ወደ እኛ ሀገር በቀጥታ የምናመጣቸው ነገሮች ያን ሀይል እየጠቀሙ አይደሉም እና በደንብ ከህዝቡ ከአካባቢው ከሀገሪቷ ከባህል ከሌላም ሌላም ነገር ጋር እንዲዋሄድ እና ኮንቴክስቹዋላይዝድ እንዲሆን መሰራት ያለብን ይመስለኛል ማለት ነው። ምናልባት እዚህ ላይ ፕሮፌሰር ቢያክሉት ምለው። ቀደም ሲል ያነሷቸው እስራኤልም ሲንጋፖርም ደቡብ ኮሪያም ስናያቸው ውስን የተፈጥሮ የቆዳ ስፋት እንዲሁም ደግሞ ውስን የሆነ የተፈጥሮ ሀብት ኖሯቸው ግን ደግሞ በከፍተኛ ደረጃ አምራች ሆነው ተጠቅሰዋል። በአብነት ኢትዮጵያ ደግሞ አሁን ትኩረት ሰታ እየሰራቻቸው ካሉት ጉዳዮች አንዱ የተፈጥሮ ሀብት ጥበቃ ነው። የተፈጥሮ ሀብቶችን ጥቅም ላይ ለማዋል እነሱን የማልማት ስራዎች ነው። በአንድ በኩል የትምህርት ጥራትን ሲያነሱልን ነበር። የትምህርት ጥራት ላይ መንግስት ትኩረት ለመስጠት ስራዎችን ጀምሯል። እየተሰሩ ነው። እየተሰሩ ነው። በአንጻሩ ደግሞ የተፈጥሮ ሀብቶችን ለማልማት ጥረቶች እየተደረጉ ነው እና በእርሱ መልከታ አጠቃላይ እነዚህ ስራዎች የተፈጥሮ ሀብትን ተጠቅሞ ኢትዮጵያን ለማልማት እየተሰሩ ያሉ ስራዎች እንዴት ይገመገማሉ? እንዴት ያዩዋቸዋል? ጥሩ ናቸው። በተለይም በቅርብ ጊዜ ወዲህ እየተሰሩ ያሉ ነገሮች ለምሳሌ ከአረንጓዴ ኢኒሽቲቭ ወይ ግሪን ሌጋሲ ከምንለው ሌሎችም የተፈጥሮ ሀብት እና የአፈር የደን ጥበቃ በውሃና ኢነርጂ ላይ፣ በእንስሳትና በመሬት ሀብት አጠባበቅ ላይ፣ በኢንዱስትሪ ልማት ላይ፣ በትምህርት ሴክተር ላይ እየተሰሩ ያሉ ነገሮች ጥሩ ናቸው እና ያው ውጤቱንም እያየን ነው ያለ፣ ነው የተለያየ ቦታ ላይ አንዳንድ ውጤቶችን እያየን ነው ያለ ነው በየቦታውና ለወደፊቱም ከዚህ በተሻለ ሁኔታ በሀገር ችግር ላይ በሀገር ጉዳይ ላይ ትኩረት ያደረጉ ቴክኖሎጂዎችን በማምጣት እና አዳፕት በማድረግ መሰራት አለበት የሚል እምነት ነው ያለኝ። እና እነዚህ በተለያዩ ሴክተሮች ላይ አሁን እያየናቸው ያሉት ነገሮች በእውነቱ ከሆነ የተሻለ ነው። ግን እጅግ በጣም ተጠናክሮ በተሻለ ሁኔታ ደግሞ መቀጠል አለበት የሚል እምነት ነው አለኝ፣ በዚህ ጉዳይ ላይ ማለት ነው። መልካም ፕሮፌሰር። እንግዲህ የሰው ሀብታለን እያልን ነው፣ በቂ የሆነ የተፈጥሮ ሀብታለን እያልን ነው። እና እነዚህን ለመጠቀም ያለንን የስራ ባህል እንዴት ማጠናከር አለብን? የስራ ባህላችንን እንዴት ልንቀይረው ይገባል? ጥሩ ጉዳይ ነው ይሄኛውም ቢሆን በእውነቱ ከሆነ የስራ ባህላችን እስከ ቅርብ ጊዜ ድረስ የነበረው ጥሩ ለማለት ያስቸግራል። ጥሩ የስራ ባህል የለንም፣ ግን መሻሻል አለበት ብዙ በበዓላት ስም በተለያዩ ነገሮች ስም የምናባክናቸው ጊዜዎች እጅግ በጣም በርካታ ናቸው እና እኔ ትንሽ ከአንዳንድ ሰዎች ጋር የምንለይበት ኢትዮጵያ ታታሪ ነው፣ እንደዚህ ነው የሚባሉ ነገሮች ብዙም ሀሳቡ አልገዛውም። ብዙ ቀናትን ብዙ ሰዓታትን ያለ አግባብ እናጠፋለን። ስናጠፋም ነው እየኖር ነው። ለዚህም ነው የደህየ ነው። ሌላ ምንም ምክንያት የለን። የሚሰራ ሰው ይበለጽጋል፣ ያድጋል፣ የተሻለ ደረጃ ላይ ይደርሳል። የማይሰራ ህዝብ ግን የማይሰራ ሰው ግን ይደህያል። የተሻለ ደረጃ ላይ አይደርስም። እኛም አሁን የደረስንበት ደረጃ ላይ የደረስነው የሆን ነው የተገኝነው በአግባቡ ባለመስራታችን ነው። ሰዓታችንን በአግባቡ ባለመጠቀማችን ነው። ጊዜዎቻችንን ባልባሌ ነገሮች ስለምናባክን ነው ብዬ ነው የማምነው። ከማየው የተገነዘብኩት ይህንን ነው። ለወደፊቱ ግን በተለይ ወጣቶች ላይ መሰራት ያለበት ነው የሚመስለኝ። የስራ ባህላችን መሻል አለበት። ሰዓቶቻችንን በአግባቡ መጠቀም አለብን። ጊዜዎቻችንን በአግባቡ መጠቀም አለብን። ያ ካልሆነ ግን ከአመት አመት ስለ ድህነት፣ ስለ ምግብ ዋስትና ችግር፣ ስለ ሌላም የችግር አይነቶች እያወራን የምንኖርበት ነው የሚሆነውና ይሄ ጥሩ ያልሆነውን የስራ ባህላችንን በአግባቡ ማሻሻልና የተሻለ የስራ ባህል እንድኖረን ልናደርግ ይገባል የሚል ጠንካራ እምነት ነው አለኝ። እዚህ አካባቢ ማለት ነው። ፕሮፌሰር በአዲስ ቀን የሀገር ጉዳያችን ላይ ተገኝተው ሰፋ ያለ ማብራሪያን ስለሰጡን እጅግ አድርገን እናመሰግናለን። ውብ ቀን ተመኝተናል። እኔም በጣም አመሰግናለሁ። ስጌር